ያስብላል ማለት ነው። ሀና እንግዲህ ስራዋን ልትለቅ ነው በእናትና ልጁ ምክንያት ማለት ነው። እናትና ልጁ በጣም እየረበሿት፣ አላስቀምጣሏት ቤት ውስጥ እንድትሄድላቸው ነው የሚፈልጉትና አውቀው በውሸት ያላደረገችውን አደረገች እያሉ እንዲሁም በባለፈው ቪዲዮ ልጅቷ እንደዚሁ እንትን እያመጣች አፈር እያመጣች ቤቱን ስታጸዳ ሀና አፈር እያመጣች ቤት ውስጥ እየደፋችባት ነበረ ያለችው ማለት ነው። አፈሩን ትደፋባታለች። ምግቡን ምግብ ቀርቦላት፣ ምግቡን እያነሳች ትደፋዋለች፣ እንድታጸዳ እንደገና እየገፈተረችም ትጥላታለች። በባለፈው ክፍል ይሄንን ነበር ያየ ነው እና ሀና ደግሞ በመጨረሻ በቃ ሄዳለሁ ብላ ወስና ልትሄድ ተዘጋጅታለች ማለት ነው። ልትሄድ ተዘጋጅታ ባለችበትም ሰዓት ተሰብስበው በተቀመጡበት ከመሄዴ በፊት የምነግራችሁ ነገር አለኝ አለች፣ አና ማለት ነው። ከዛም በጣም ተደናገጡ። ምክንያቱም አባትየውና ወንዱ ልጅ አያውቁም ምን እንደሚበድሏት ምን እንደሚያደርጓት አያውቁም። ምክንያቱም እሷ ምንም ሲያረጓት እሽ እያለች ነው ስራዋን የምትሰራው። አትናገርም ማለት ነው ለአባትየው እና ለወንዱ ልጁ ልጁ እሷን ያፈቅራታል ማለት ነው። ከዛም ደነገጡ በጣም የሆነ ምላችሁ ነገር አለኝ የምነግራችሁ ነገር አለኝ ብላ ስትል እናትየዋና ሴቷ ልጅ በጣም ደነገጡ ማለት ነው። ምንድን ነው ምትነግሪን? ምንድን ነው ምትነግሪን ብለው አሏት ማለት ነው። ከዛ ልትናገር ስትል እናትየው አውቃ የውሸት ፌንት እንደወደቀ ሰው ፌንት እንደሰራ ሰው ሆነች ማለት ነው። ራሷን እንደሳተ ሰው ሆና ሶፋው ላይ አውቃ ወደቀች ማለት ነው። ከዛም አባትየውና ወንዱ ልጅ እንዲሁም ሴቷ ልጅ ተደናግጠው የእውነት መስሏቸው ውሃ አምጡ፣ እንደዚህ አርጉ፣ እንደዚህ በሉ ሲሉ ከዛ ሃናም ነገሩን ሳትናገር ዝም እንድትል አደረጓት ማለት ነው። ከዛም ደግሞ በቃ አረፍ ትበልና አጥሜ ስሪላት አለ አባትየው ለሃና ማለት ነው። ሀናም አጥሜት ልትሰራላት ገባች። ሴቷ ልጅና እናትየዋ ገብተው ሳለ ሶፋ ላይ ተኝታ አውቃ አውቀሽ ነው አደል እናቴ እውነት አስመሰልሽ እኮ አለቻት። ልጄ አንችም እኮ እየጮሽ ልክ እውነት የሆነ አስመሰልሽ እኮ ሰራንላት። የታባቷ እንዳታወራች ወሬኛ፣ እንዳታወራ ምናምን እያለች እናትየዋ የክፋቷን ጥግ፣ የተንኮሏን ጥግ ለልጇ እንደዚህ እያለች ትነግራታለች ማለት ነው። ልጅቷም ደግሞ ደግ ያረግሻት እንኳ እንደዚያ አሁን ትሄዳለች ከዚህ በኋላ ምናምን ትላለች። ከዛ በኋላ እናትየዋ የት ናት አሁን ያለችው የት ናት ያለችው፣ ስትል ሀናም አጥሜቱን ሰርታ ይዛ መጣች እና እዚህ ነኝ አለቻት። ከዛም ይቺ ልጅቷ ደግሞ ትሰድባታለች፣ ታንቋሽሻታለች። ምንድን ነበረ ልትናገሪ የነበረው አለቻት ልጅቷ። ከዛም እዚህ እንድነግራችሁ ትፈልጋላችሁ? ልንገራችሁ። ለእናንተ ስትል ጊዜ እናትየዋ ከሌላ ወንድ ጋራ ስለምትማግጥ ከሌላ ወንድ ጋር ስለምትባልግ ያንን ታውቃለች ሀና ማለት ነው። ልጅቷ ደግሞ ሴቷ ልጅ ያንን አታውቅም። እና ያንን የምትናገር መስሏት፣ ምን የትኛው እንደምትናገር እነሱ የበደሏትን ሆን የምትናገረው ከወንድ ጋራ አንተን የምትለውን ይሁን የታወቀ ነገር የለም። አሁን በሚቀጥለው ክፍል ይህንን ትናገራለች ማለት ነው። ግን እናትየዋ እሱን የምትናገርባት መስሏት፣ ቆይ ቆይ ቆይ ቆይ ቆይ ቆይ አለቻት። ደነገጠችና አሁን አታውሪሱን አሁን አትናገሪ፣ ቆይኒና ሀናን እዚህ ተይን አለቻት። ልጇን ሂጃንች እዛ ትንሽ አስር ደቂቃ ለእኔና ለእሷ ጊዜ ስጭን ሂጃንቺ ስትላል፣ ልጅቷ ደግሞ እናቴ ከኔ የምትደብቁት ነገር አለ እንዴ አለቻት። ከኔ የደበቃችሁት ነገር አለ ለምንድን ነው እኔ የሚሄደው ለምንድን ነው ማልሰማው ትላታለች። ከዛ እናትም አይ እኔ እናሷ የምናወራው ስላለን ነው። አስር ደቂቃ ብቻ ልጄ አስር ደቂቃ ስጭነና አስር ደቂቃ ተይለ ብቻችን ከዛ ትመጫለሽ ትላታለች ማለት ነው። ልጅም እሽ ትልና ትሄዳለች ማለት ነው። እና በዚህ አጋጣሚ ግን ምን አይነት በቃ አንዳንድ አሰሪዎች ምን አይነት ተንኮለኞች፣ ምን አይነት የሰራተኛ ንቀት በቃ ሰራተኛውም ደግሞ ያልፍልኛል ብላ ነገ የተሻለ ቀን ነው ብላ ሁሉን ነገር ችላ ገፍትረው ሲጡሏት፣ ሲሰድቧት፣ ሲያንቋሽሿት፣ ሲያንጓጥጧት፣ ወደዚያ ሲገፈትሯት፣ ወደዚህ ሲሏት፣ ሲያመሰቃቅሏት ሁሉንም ነገር ምንም ነገር ሳትል ችላ እስካሁን ድረስ በጣም ታግሳቸው ያየችውንም እንዳላየ የሆነች ስራዋን ነበረ ስትሰራ የነበረው ማለት ነው ልጁ እንኳን አፈቅርሻለሁ ሲላት አይ እኔ ሰራተኛ ነኝ። ሰራተኛ እንዴት ልታፈቅር ትችላለህ? አንተ እኮ ሰራተኛን ማፍቀር አይገባህም ትለዋለች ማለት ነው። እሱ ደግሞ በጣም ይወዳታል። ለምንድን ነው እንደዚህ እምትይው? እንደዚህ ለምን ትያለሽ እያለ በጣም ልጁ በጣም ጥሩ ልጅ ነው እና እንደዚያ ትበይ። ሁሌም ደግሞ ይጠይቃታል። ምን ሆነሽ ነው? ሲከፋት፣ ምን ሆነሽ ነው ሲላት፣ እሷ ግን በጭራሽ የሆነችውን ያደረጓትን ነገር አትናገርም ማለት ነው ቢከፋትም አዝና ብታለቅስም ዝም ነው የምትለው ማለት ነው። ለአባትየውና ለወንዱ ልጅ አትናገርም ማለት ነው። ምክንያቱም ለአባትየው ከተናገረች አባትየው ልጅቷንም ይቆጣታል እናትየዋንም ስለሚቆጣት እንዳይጣሉ በእሷ ምክንያት እንዳይጣሉ ከዚህ በፊት ተጣልተው በእሷ ምክንያት ተጣልተው እናትየዋንም ልጅቷንም ከቤት ውጡ ብሏቸው ከዛ ይቅርታ ጠይቀው ነበረ የተመለሱት ማለት ነው። አሁንም ያ ነገር እንዳይፈጠር ብላ ሀናም ምንም ነገር አትናገር። ምንም ቢያደርጓት ቻል አድርጋ ነገ ሌላ ቀን ነው የነገዋ ፀሐይ ሌላ ነች እያለች በተስፋ ትኖር ነበር ማለት ነው። ምንም ቢያደርጓት ምንም ቢሏት፣ ችላ ሁሉን ነገር ችላ ታግሳ እየኖረች ነበር። አሁን ግን በመጨረሻ በቃ በሕይወቷ መጡባትና አልቻለችም ከአቅሟ በላይ ሲሆንባት በቃ መውጣት አለብኝ ብላ ወሰነች ማለት ነው እና ከእንደ እነዚህ አይነት መጥፎ ሰዎች ፈጣሪ የእውነት የጠበቀን ይሰውረን በጣም በቃ የመጥፎ የመጥፎ ጥግ ያለው እነዚህ ጋር ነው ማለት ነው እናትየዋና ልጅቷ ጋር ልጅቷ ራሱ በቃ ከዚህ ምንድን ነው በቃ ከእናትየዋ እያየች ተንኮል ያልሆነ ነገር በቃ የምታየው የምትሰማው እና በጣም ነው የሚያሳዝነው። የሆነት ለምንድን ነው እንደዚህ ብቻ ላቀመው እኔ ከባድ ነው ሃና፣ በጣም ነው የምታሳዝነኝ የሆነት በጣም ማለት ነው። ምክንያቱም ያልፍልኛል ብላ ነገ ሌላ ቀን ነው ብላ እንደዚህ እየሰራች እንደዚህ እንትን እያለች እነሱ ደግሞ ከዛ ወደዚህ ከዚህ ወደዛ እያደረጓት። ቤተሰቦች እንግዲህ ይህን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር ላይክ ማድረጋችሁን አትዘንጉ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው እና ተከታታይ ክፍሎችን ወደ እናንተ የማደርስ ነው የሚሆነው። በየጊዜው ደግሞ የምለቃቸው ወዲያው ትኩስ ትኩስ መረጃዎች እንዲደርሷችሁ ከፈለጋችሁ የደውል በተኗን በመጫን ሁሌም አዳዲስ የመለቃቸው ወደ እናንተ በፍጥነት እንደወረደ ይደርሳችኋል ማለት ነው። ስለዚህ የደውል ምልክቷን መጫናችሁን አትዘንጉ። ከቻላችሁ ሼር አድርጉ፣ እንዲሁም ላይክም አድርጉት ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝም አብራችሁኝም ስላላችሁ ከልብ ነው ማመሰግነው። እንዲሁም ደግሞ ሃሳብ አስተያየት ካላችሁ በዚህ በድራማው ዙሪያ ከታች ኮመንት ስር ማስቀመጥ ትችላላችሁ ማለት ነው። ማንኛውንም ሃሳብ አስተያየት ኮመንት ስር አስቀምጡ፣ አበረታቱኝ። እንዲሁም ደግሞ ይሄ እዚህ ጋር ቢስተካከል፣ ይሄ እንደዚህ ቢሆን የምትሉትም ነገር ካለ በኮመንት አሳውቁኝ። የጎደለውን ለማስተካከል ዝግጁ ነኝ ማለት ነው። ሁላችሁንም ከልብ ነው የማመሰግናችሁ። በሌላ ደግሞ በቀጣይ የድራማ ክፍል እስከምንገናኝ ድረስ ቸርን ቆይ እያልኩኝ እዚህ ላይ እሰነባበታችኋለሁ ማለት ነው። ላይክ ሽር ግን ማድረጋችሁን እንዳትዘነጉ። ስለምታበረታቱኝ በድጋሜ ላመሰግናችሁ ወዳለው ውድ አድማጭ ተመልካቾቼ፣ ቤተሰቦቼ ሁላችንም ከልብ ነው የማመሰግነው። በላይክ በሼር ገባ ገባ በሉ።